እንሻላ ይግባ። እንሻላ ሰላም ነው ወይ? አለን አለን አለን አለን። እንኳን ደስ አላችሁ። ለአንቺ አብሮ ደስ አለን። ለመጥፎቹ አዘን ነው፣ ለሚደሰቱት ደግሞ ደስታ በጣም በጣም በጣም ይነ

አንደኛውን ልበልላችሁ ማታ የፖሰድኩትን ማለት ነው መጀመሪያ የዛሬው ይለያል የለብን ውካታ የፍቅር ደሴቶች በሳቅ በጨዋታ ቀኑን አደመቁት መጡልን በልልታ የእኛ ጨረቃዎች ደመቁ ባንዳፍታ የከፍታ ጣሪያ አየነው በደስታ የእናቱ ጀግና ልጅ ያለማየዋርካ ዛሬ አስደሰታት ሰጥቶልን ስጦታ የኔ አንደኞች ድመቁ በልልታ ሁሌም ድረሱልኝ ከከፍታ ዋልታ። ይሄ አንደኛው ነው። ዛሬ ደግሞ የጻፍኩላቸውን ልበልላችሁ። ደመቁ ይላል ከፍ ብለው ታዩ ባለም አደባባይ። የኛ ጨረቃዎች ደመቁ እንደ ፀሐይ። የእናቱ ጀግና ልጅ ወንድሜሽ ይጥላ አንተን የሚጠላ ከስሩ ይነቀላ። አንቺ የእናት አንጀት የሴት ተምሳሌት፣ የፍቅር ጥበብ የፍቅር ተምሳሌት። ሳቅሽን አየሁት ሞልቶ እንደ ጅረት። የኔ ጨረቃዬ አንቺ የእናት አንጀት፣ የእናቱ ጀግና ልጅ የቁርጥ ቀን ልጅ ሁሉን አስተካክሎ አኮራሽ የእውነት ፍቅር ጥበበኛ ሞልቶ እንደ ጅረት፣ ደምቃችሁ ታያችሁ ልክ እንደ ከዋክብት። የእኛ አንደኞች ኑርልኝ በእውነት ሁልጊዜ ድመቁ ሂዱ በአንድነት። ደግሞ እንጠብቃለን የሰርጉን ድምቀት። ፈጣሪ ጠብቃችሁ ኑሩ በአንድነት። የእኛ ተወላጆች የሚዲያ ድምቀት ከዚህ የበለጠ ይድመቅ የናንተ ህይወት። አመሰግናለሁ። አሜን። ከፍ ያለ ተራራ ላይ መድኃኔዓለም ያስቀምጥሽ። አሜን።

ወይዬ አንድ ነገር ልለምንሽ ፈለግኩኝ። በእናትሽ እንጂ ካማዳው ለዲጂ አሜሪካ የአራት ልጅ እኛን የምትኮራው እስኪ አንድ ግጥም በእናትሽ። አፈር ሆነልኝ። እንኳን ጨረቃ ነች አንበሳ ነች። እሺ፣ ሰላም ደታደር ደህና አደር፣ የጨረቃዎች እናት እናት ከምንም በላይ በጣም በቃ። እሺ፣ ደህና ደህና። ወይ ካሰብሹ ካለም አላህ አሜን፣ ይቅጠምሽ ሰላም፣ ሰብለ ላ አቤት፣ እንዴት ሰላም ማሪ፣ እንዴት ነሽ? ደህና ነን አለን አለን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላም ሰላም፣ አለን። እንዴት ናችሁ? ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እናንተስ እንዴት ናችሁ? አንቺ ቤተሰብ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ስራ አሪፍ፣ ጤና እንዴት ነው? እኛ ጋር ሰላም ነው፣ ይመስገን። እሱ ነው የምትፈለገው ዋና። እነ ብሩኬት እንዴት ነው? በጣም ደስ የሚል ነበረ። አሰይ ላችንም ተደስተናል ነው በጣም ከምንም በላይ የምርድ ብሩኬ ጀግና ጀግና ልጅ ነው። ተግባር ሰዎች ናቸው እነሱ የተግባር የተግባር። አረ በጣም በስማ እነሱ በማውራት ሳይሆን ኖረው ነው የሚያዩት ነው የሚያሳዩት። በጣም አራው በስማማነት ነው ይገባቸዋል። እግዚአብሔር ሺህ ዓመት ያኑራቸው። አሜን አሜን አሜን ይሁልኝ። በጣም ተላንት ከመላችሁ በላይ እግዚአብሔር ደስታ በቤት ይሽብላ እናቴ

በበረከት ሙስሊሙ ላይ በረከት ያውጡ። ማታ ነው እየጨፈርሽ ምን ይሳነዋል? ምንም ምንም። እነዚህ ልጆች ከፍታ ላይ የሚመኙ ሁሉ እግዚአብሔር አምላኩ ቤታችሁን፣ ህይወታችሁን፣ ትዳራችሁን፣ ኑሯችሁን ታሪ ጤናችሁን ይስጣችሁ። የሰው ሀገር አሜን። በቃ ይበላችሁ ትውቱ እውነት ነው። ባልታሰበ አሜን ደስ ይላሉ ነት እናንተንም እግዚአብሔር ባርኳችሁ ወደ ሀገራችሁ በሰላም ይመልሳችሁ በደስታ በጤና አሜን፣ አሜን። ዝም አለች ቋሚን እያልኩ ነው። ማድረግ ሲ እነዚህ ልጆችን እነሱንም የሚያበረታቱትን ሁሉ ነው። ያው በመጀመሪያ እነሱን የሚወዱ ሁሉ አላህ ይውደደው፣ አሜን። የወጡ በሰላም አላህ ያግባቸው። ለምን እነዚህ ልጆች የሕዝብ ልጆች ስለሆኑ የእኛን ፍሬ ስለሆኑ። በመጀመሪያ እነሱን የሚወዱ ሁሉ አላህ ይውደደው። የወጣ ደግሞ ዓላማውን አላህ አስተካክሉለት። በሰላም አላህ ሀገርም ያግባው። የሰሩትን በፍሬ ይንቃልላቸው፣ በረካውን ውስጣቸው እነሱም ደግሞ ገብተው እንደነዚህ አላቃቸው የተስ ልጅ አላህ ይስጣቸው። እኔ ከምከተላቸው ነገር ነገር ቢኖር እነዚህ ልጆች በፍቅር ስም አይባልጉም፣ ለማስመሰል ምን አይሉም፣ በቃ ሆነው ነው ተገኝተው የሚሄዱት ማለት ነው። ትልቁም ትንሹም ቢያየው፣ ትንሹም ትልቁም ቢያየው አያስከፋም። በቃ ስነ ስርዓታቸውን ይዘው እንደዚህ መላላጥ መሽለጥለጥ የሌለበት ነው ቪዲዮ የሚያስተላልፉት። ሴት ልጅ እንደ ሃይሚ፣ ወንድ ልጅ ደግሞ እንደ ብሩኬ ጀግና የሚሆነውን አላህ ይስጣችሁ። የትንሽ አዋቂ ናቸው ከእድሜያቸው በላይ የሚያስቡ። እንግዲህ ሁሉም ሰው ትዳር ሊኖረው ይችላል፣ አይኖረው ይችላል። ስለዚህ ትዳር ያለው እንደነሱ ይስጣቸው፣ የሌላችሁ ባግታችሁ እንደነሱ ይስጣችሁ። ውለዱ፣ ክበዱ። ሀገራችን ሰላም አላህ ያድርግልን። ዞሮ መግባችን ሰላም አላህ ያደርግልን። ምንም ሆነ ምንም አገር ሰላም ከሌለ ሁሉም ነገር የለም። ስለዚህ በቂና ሀገራችን ሰላም አላህ ያድርግልን። በሰላም አውጥቶናል በሰላም ይመልሰን። እነሱንም ደግሞ ወልደው ከብደው ዙሪያቸውን የምናይ አላህ ያድርገን። እኛ ጉጉታችን፣ እኛ ከራሳችን በላይ የምንወዳቸው ለራሴ እንደዚህ ሆናለሁ ብያ ላስብ። ከራሳችን በላይ የምንወዳቸው እንዲህ ያለቅስ ራሷ ያስለቅሳል። በቀን ትናቸው ለምን እንደዚህ እነሱ አላህም ሰውም ይውደዳችሁ። ሰው የሚሰጣችሁ አላህ ነው፣ የፈጠራችሁ ፈጣሪ ነው ሰው የሚሰጣችሁ። ስለዚህ እነሱን ፈጣሪ እንደወደዳችሁ እናንተንም ይውደዳችሁ፣ እናንተንም ሰው አያሳጣችሁ። ለምን ስንት ሰው አለ፣ ስንት ካቡል አለ፣ ስንት ሰው ደግሞ የምትወዱት አለ ግን በእነሱ ላይ እንደዚህ እንድንሆን ረት ፈጣሪቸው ስለሚወዳቸው ነው። እነሱ እንደዚህ ሰው ያስወድዳቸው ማለት ነው። ስለዚህ እንደነሱ አለ ያስወድደን ሰው እውነት ስለ አንድ በቃ ከምነግራችሁ በላይ እኔ እንጃ አላውቅም። ብሩኬ እንደዛ ደስ ብሎት እሷም ደስ ብሏት ናምሳይ ልክ አጠገቤ እንዳሉ ቢጤ ደስ ብሎኝ እምባዬ ባኝ ግጥም ነው ያለው። እግዚአብሔርን እያየው ማለት ነው እኔ እግዚአብሔር፣ በስልክ አይተናቸው እንደዚህ የወደድናቸው እነዚህ በጣም ደስ ያለ ተስጦታ አላቸው። ያለ ተስጦታ ሰው እንዲወዳቸው አላህ አድርጓል። በጣም ከምን እንጂ እኛ ስደት መጥተን ከቤተሰቦቻችን ተለይተን እንደዚህ እናለቅስ፣ እነሱ እኮ ሲጠሉ እናለቅሳለን በጣም እነሱ ሲጣሉ እናለቅሳለን እነሱ ያሉሆነ ቦታ ሲሆን እናሆንሉበጣም ፋቸ ይሄ ምንድነው አንድ ተስጦ እንደሱ ደግሞ ይሰጣችሁ የጃችን ከአጠገባችሁ የሚረዳችሁን አላህ ይስጣችሁ ከስደት ስትገቡ ብዙ ነገሮች አሉ ስለዚህ የዛን ሰዓት ደግሞ የሚረዳ ሰው ያስፈልጋል

እግዚአብሔር ምን በተለይ ራይማ ሴት ልጅ ለወንድ ልጅ በረከት ነች። ጊዜ አይታቸው ምን ይላል በሚስቴ ቤቴ በቃ እሷን ካገባው ህይወት የተቀየረ እሷ ከእ